በፋኖ ክንፍል የሚገኙት የዘመነ ካሴ ቡድን የተላለፈ ያልተጠበቀ ጥሪ። የአማራ ኃይሎች ቆም ብለው ያስቡ። እኔ በጣም አዝናለሁ። ፋኖና የፕሪቶሪያው ስምምነትን በተመለከተ የተጋራው የፖለቲካ ተንታኙ የኤርሚያስ ለገሰ ዋቅጅራ አነጋጋሪ ጥሪ። ይህንን መረጃ በስፋት እናስደምጣቸዋለን። በመዲናችን አዲስ አበባ እጅግ አሳዛኝ ዜና ተሰማ። የአዲስ አበባ ፖሊስ የሀዘን መግለጫ አውጥቷል። ሙሉ መረጃውን በዝርዝር የምናስደምጣችሁናል። ብርትኳን ተመስገን ጨምሮ በሽብር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 ሰዎችን እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። የነዘመነ ካሴ ፋኖ በፕሪቶሪያው ስምምነት ላይ መደራደር ነበረበት ሲል የፖለቲካ ተንታኙ ኤርሚያስ ለገሰ ዋቅጅራ ያስተላለፉት ያልተጠበቀ መልእክት። የአማራ ኃይሎች ቆም ብለው ያስቡ። ይህ የኢትዮጵያ የድርድር መድረክ አያመልጣቸው። እኔ ለነስክንድር ለነዘመነም ያለኝ መልእክት ድርድር ድርድር ውይይት ውይይት ንግግር ንግግር ብቻ ነው። ይህ ክልል እየፈረሰ ነው፣ አማራ ክልል እየፈረሰ ነው። ልብ በሉ። አያገኙትም ከፈረሰ በኋላ ተበጣጥሶ በትንሹ ቦታ ነው የሚበጣጠሰው። ማህበረሰባዊ ቅራኔ እየተወለደ ነው። ፋኖ ውስጥ ከመንግስት ጋር የነበረ ፋኖ ነበር፣ እንዲሁም ለብቻው ያለው ፋኖም አለ። ዛሬ የነበረው የዛኔ የነበረው ፋኖ የመንግስት አቋም የነበረው ከመንግስት ጋር ፊት ለፊት ከትግራይ ጦርነት በፊት የሚደራደረው ነበር። ስለዚህ እነ ጀነራል ተፈራ ጥሪ ተደርጎላቸው ወደ መንግስት ገቦ፣ ሌሎችንም ጨምሮ ገቦ። ነገር ግን እነ ዘመነ ካሴ አልገቡም። አሁን ላይ ድርድሩ ከነ ጀነራል ተፈራ በላይ መሳተፍ ያለባቸው እ እነዘመነ ናቸው። ለምንድን ነው ብለ ብትጠይቀኝ፣ ሲልም እነዘመነ ራሳቸውን ችለው የቆሙ ነበሩ። የአማራ ህዝባዊ ኃይል ብለው ቆመው ነበር። ስለዚህ አንድ ነገር እንፍጠር። ሲልም በእኔ እይታም የነዘመነ ካሴ ቡድን መንግስት ይፈርሳል ብሎ የተደራጀ ኃይል ነው። ከፈረሰ ኦነግና ህዋት የሽግግር መንግስት ሲመሰርቱ ፋኖም ሊገባ የተዘጋጀ ኃይል ነው። በእርግጥ እኔ ማውቀው ፋኖ የመወጋት ፍላጎት የለውም። በረጅም ጊዜ የመደራደር አቅምን ይዟል። ስለዚህ ወደ ፕሪቴሪያው ሲኬድም ድርድሩ ቢቀላቀሉ ጥሩ የሚሆነው የነ ጀነራሉ ሳይሆንም የነ ዘመነ ካሴ ቡድን ነበር። ምክንያቱም እነዘመነ ዘመነ መጀመሪያውኑ ጥገኛ ሳይሆኑ ነበር። እነ ጀነራል ተፈራ የመንግስት አካል ላይ ነበሩ። እዚህ ውጭ ያሉ አካላትም ከመንግስት ጋር ሆነ ህወሀትን ደብድብ ነው ያሉት ሲልም፣ መቼም እኔም ብትጠይቀኝ የነ ዘመነ ቡድን ድርድሩን ቢቀላቀል ጥሩ ነው የሚሆነው። ነገር ግን መንግስት የፕሮቴራውን ስምምነት እንደከፈተ በተመሳሳይ ሰዓት ለነ ዘመነ ካሴም የድርድር መድረክ ቢከፍትላቸው ጥሩ ነበር ብዬ ነው የማምነው። ከመንግስት ጋር የተቀላቀሉት ወደ ፕሪቶሪያው እኔ ቢሉ ብዙ ለእኔ ሊያሳምነኝ አይችልም። አብዛኛዎቹ የአማራ መንግስት አካላት ነበሩ። ቀደም ሲልም ከዚህ በተጨማሪም በርካታ ሀሳቦችን በማንሳት ፋኖ አሁን ላይ ወደ ባንዳነት እያመራ ነው፣ ተልእኮ ይህ አይደለም፣ በጣም አዝናለሁ ሲል ነው የተደመጠው። ወደ ቀጣይ መረጃዎችን ስናመራ ብርትኳን ተመስገንን ጨምሮ በሽብር ወንጀል የተጠረጠሩት ግለሰቦች በድጋሚ ፍርድ ቤት ቀርበዋል። ፍርድ ቤቱ ብርትኳን ተመስገንን ጨምሮ በሽብር ወንጀል በተጠረጠሩ ግለሰቦች ላይ የ14 ቀን የክስ መመስረቻ ጊዜ ፈቀደ። ፖሊስ ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት እስካሁን በተጠርጣሪዎች ላይ ያሰባሰባቸውን መረጃዎችና ቀሪ የምርመራ ስራዎችን አጠናቆ አቅርቧል። ብርትኳን ተመስገን አስመልክቶ በመገናኛ ብዙሃን ከተላ ባለፈው ሐሰተኛ ዘጋቢ ፊልም ጋር በተያዘ ብርትኳን ተመስገን፣ ነብዩ ጦመድሳን፣ የኢቤስ ቴሌቪዥን ስራ አስኪያጅ ታሪኩ ኃይሌ፣ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ ደረጀ ሉቃስ፣ ህሊና ታረቀኝ፣ ንጥር ደረጃና መታገስ አለሜ በሽብር ወንጀል ተጠርጥረው ፍርድ ቤት መቅረባቸው ይታወሳል። በተጠርጣሪዎቹ ላይም ስልጣንን በኃይል ለመያዝ የጦር መሳሪያ በመታጠቅ በህገወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎችም እየተንቀሳቀሰ ከሚገኘው ጽንፈኛና ጸረ ሰላም ቡድን አመራሮች ጋር በጥቅም በመመሳጠር መንግስት የህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ ተዋደውና ተከባብረው በሚኖሩ ብሔር ብሔረሰቦችና ህዝቦች መካከል ቅራኔን በመፍጠርና ወደ ግጭት እንዲገቡ ለማድረግ በውጭ ሀገር ከሚገኝ የጸረ ሰላም የቡድን አመራሮች ጋር በተለያዩ መገናኛ ዘዴዎች በመገናኘትና ተልኮ በመቀበል የስራ ባሪያቸውን እንደ መልካም አጋጣሚ መጠቀም የሚሉ የምርመራ የጥርጣሪ መነሻዎችም ለችሎቱ ቀርበዋል። የምርመራ ስራውን በሰውና በሰነድ ማስረጃ በስፋት በማጠናከር የፎረንሲክና የቴክኒክ ምርመራዎች በተሰጠው 12 ቀን አጠናቆ ለአቃቤ ህግም ማስረከቡን ፖሊስ አስረድቷል። የተከሳሽ ጠበቆችም በበኩላቸው ተጠርጣሪዎቹ ቋሚ አድራሻ ያላቸውና መረጃም የማያጠፉ መሆናቸውን ጠቅሰው የዋስትና መብታቸው ሊከበር ይገባል ሲሉም ተከራክረዋል። አቃቤ ህግ ተጠርጣሪዎቹ ዋስትና መብት ቢፈቀድላቸው መረጃ ሊሰውሩ እንደሚችሉና ምስክሮቹን በጥቅም ሊደልሉብኝ ይችላል ሲሉም ተቃውሟል። የግራ ቀኙን ክርክር ያደመጠው ፍርድ ቤቱም ጠበቆች ያቀረቡትን የዋስትና ጥያቄ ውድቅ በማድረግ ለአቃቤ ህግ የ14 ቀን የክስ መመስረቻ ጊዜም ጊዜን ፈቅዷል። ከአዲስ አበባ ፖሊስ የተሰጠ ያዘን መግለጫ። የቀድሞ የኢትዮጵያ ፌዴራል ፖሊስ እና የኢትዮጵያ ፖሊስ ዩኒቨርሲቲ የስራ ባልደረባ የነበሩት ዶክተር ኮማንደር ደመላሽ ካሳይ በአዲስ አበባ ዩኒቨርሲቲ ተባባሪ ፕሮፌሰር እና በጆሃንስበርግ ዩኒቨርሲቲ የምርምር ተባባሪ የነበሩ ሲሆን ከዚህ ቀደም በኢትዮጵያ ፌዴራል ፖሊስ እና በኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ የስራ ኃላፊነቶች እና በመምህርነት ሙያ ላይ አገልግለዋል። ዶክተር ኮማንደር ደመላሽ ካሳይ ህይወታቸው እስካለፈበት ጊዜ ድረስ በ ፖሊስ ተግባራት፣ በፍትህ ጉዳዮች፣ በህገ ወጥ የሰዎች ዝውውር፣ በሰላምና ደህንነት፣ በሰብአዊ መብቶችና በተደራጁ ወንጀሎች መካከል ስራ ላይ ትኩረት ያደረጉ የምርመራ ስራዎችን አበርክቶ እንዳደረጉ በግል ህይወት ማደራቸው ተመላክቷል። ዶክተር ኮማንደር ደመላሽ ካሳዬ ከባለቤታቸው ከወይዘሮ ዙሪያ ሻስፋው ጋር ተጋብተው የሁለት ወንድና የአንድ ሴት ልጅ አባት የነበሩ ሲሆን ባጋጠማቸው ድንገተኛ አደጋ በተወለዱ በ63 ዓመታቸው ሚያዝያ 14 ቀን 2017 ዓ ም በድንገተኛ አደጋ ከዚህ ዓለም በሞተ ተለይተዋል ቀብራቸውን ቤተሰቦቻቸው፣ ወዳይ ዘመዶቻቸው፣ ጓደኞቻቸው፣ የስራ ባልደረቦቻቸው በተገኙበት ሚያዚያ 15 ቀን 2017 ዓ.ም በአለም ባንክ ቅድስ ሥላሴ ቤተክርስቲያን ተፈጽሟል። የአዲስ አበባ ፖሊስ ጠቅላይ መምሪያ በዶክተር ኮማንደር ደመላሽ ካሳዬ ህልፈተ ህይወት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው ወዳይ ዘመዶቻቸውና ለስራ ባልደረቦቻቸው ሁሉ መጽናናትን ተመኝቷል። በለንደን የተጠራው የሩሲያና የዩክሬን የሰላም ድርድር ሳይሳካ ቀርቷል። በትናንትናው ዕለት ቀጠሮ የተያዘለት የለንደኑ ድርድር በበርካቶች ትልቅ ተስፋ ተጥሎበት ነበር። በዚህ ድርድር ላይ የዩክሬን የእንግሊዝ፣ የጀርመን፣ የፈረንሳይ እና የአሜሪካ የውጭ ጉዳይ ሚኒስተሮች እንደሚገኙበትም ተገልጾ ነበር። የትራምፕ አስተዳደር ለድርድሩ የሚሆን አስር ነጥቦች ያሉትን ምክር ሀሳብ ያዘጋጁ ሲሆን ይህንንም ድርድሩ ከመጀመሩ በፊት ለሚመለከታቸው አካላትም ልከው ነበር። ምክር ሀሳቡን የተመለከቱት ፕሬዚደንት ዘለንስኪን ግን በተለይ ክሬሚያን የሩሲያ ግዛት አድርገው እንዲቀበሉ የቀረበውን ሀሳብ ፈጽሞ እንደማይቀበሉትም አስታውቀዋል። ይህንን ተከትሎ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ በድርድሩ ላይ እንደማይሳተፉም ገልጸዋል። ፈረንሳይና ጀርመን ተመሳሳይ አቋም በመያዛቸው ድርድሩ ሳይሳካ መቅረቱን ሮይተርስ ተዘግቧል። እንደ ዘገባው የትልቅ ተስፋ ተጥሎበት የነበረው ድርድር ለሌላ ጊዜ ተላልፎ ዋሽንግተን ፖስት ጋዜጣ እንደ ዘገበው ደግሞ አሜሪካ ለድርድሩ ካቀረበቻቸው ምክረ ሀሳቦች ውስጥ ክሪሚያን የሩሲያ ግዛት አድርጎ መቀበል፣ በሩሲያ የተያዙትን አካባቢዎች ራስ ገዝ እንዲሆኑ ማድረግ፣ ዩክሬንን የኒቶ አባል እንደማትሆን ነገር ግን የአውሮፓ ሕብረት አባል መሆን እንደምትችል ሩሲያ የተጣሉት ማዕቀቦች እንዲነሱ የሚሉ ይገኙበታል። በተያያዘ የድርድሩን አለመሳካት ተከትሎ የአሜሪካ ምክትል ፕሬዚዳንት የሆኑት ጂዲ ቫንስ ከዚህ በኋላ አሜሪካ ከአደራዳሪነት ራሷን ልታገል እንደምትችል አስታውቀዋል። ለዚህ ሩሲያ በሰጠችው መልስ ደግሞ አሜሪካ የሌለችበት ድርድር እንደማይኖርም አስረድተዋል። ውድ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ሰላሙኑላ